ሰዶማዊነት መንፈስ ነኝ የግብረ ሰዶም መንፈስ ነኝ ነው ያለው። የት ያስቀው ፍልሃ መቼ እንዲህ እንዲህ ፕራይቬት አካውንት ከፍተው ሳይታወቁ በቡ የሚንቀሳቀሱ ኤጀንቶች ኢትዮጵያ ውስጥ አሉ። ልጆችን የሚመለምሉ ከትምህርት ቤት ከየቤታቸው ፍለፊቴ የሆኑ ወንዶች ነበሩ። አስተያየታቸው አላማረኝም ነበረ። የኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ቡድን ውስጥ የተደረገውን ነገር ብዙዎቻችሁ ሰምታችኋል። ዓለምን በጠቅላላ ሰዶማዊ እናደርጋለን ያሉ ይኸው እየተመለከትን ነው። ሰዶማዊነት የኢትዮጵያ ውስጥ ጽዩፍ ነው። ሰላም ጤና ይስለን በሀገር ውስጥና በመላው ዓለም ትገኝ ቻናል ተከታታዮች የዛሬን በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬ እጅግ አነጋጋሪ የሆነው የጋዜጠኛ ሶፎንያስ ዋ ሲሆን ጉዳይ ነው ለመነጋገርበት። እንግዲህ ብዙዎቻችሁ እርግጠኛ ነኝ በጣም አነጋጋሪ የሆነውን በተለያዩ ማህበራዊ ሚዲያዎች ላይ እየተዘዋወረ ያለውን የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ተመልክታችሁታል ብዬ አስባለሁ፣ አምናለሁ። በነገራችን ላይ ይሄ ነገር በጣም ከመለቀቁና ቫይራል ከመውጣቱ በፊት ከአንድ የማህበራዊ ሚዲያ ባልደረባ ወዳጅ ጋር ቁጭ ብለን እያወራን ነበርና እጅግ በርካታ መረጃዎች በዛ ጉዳይ ላይ እንደተላኩለት እያሳያኝ ነበርና፣ ነገር ግን ከደቂቃዎች በኋላ አንድ የቅርብ የስራ ባልደረባ ደውሎልኝ መረጃዎችን ሲልክልኝ በጣም ነበር የደነገጥኩት። ምክንያቱም ስለተገጣጠመ ማለት ነው። በጉዳዩ ላይ እያወራን በነበረበት ሰዓት ላይ እንግዲህ አዳማ ድረስ ሄዶ የደረሰበትን ድብደባ የማሳይ ቪዲዮ ተለቀቀ፣ መነጋገሪያ ሆነ። ያንን ጓደኛይን ወይም ደግሞ የሙያ ባልደረባይን አጠገቤ የነበረውን በጉዳዩ ላይ የወያይ የነበረውን ልጅ ስጠይቀው እሱ ደግሞ እሱ ጋር ደግሞ የደረሰው መረጃ ሌላ ነው። ስለዚህ ይሄ የሚያሳየው ምንድነው? ይሄ ልጅ ወይም ደግሞ ጋዜጠኛ ሶፎንያስ እንደዚህ አይነት መልዕክቶችን የላከው አዳማ ላለው ልጅ ብቻ ሳይሆን ለበርካታ ሌሎች ልጆችም እንደላከ ነው። ባለኝ መረጃ ባለኝ መረጃ ወደፊት የሚጠራ ነው ኦልሞስት ከሰላሳ የማያን ሰው ልጆች የዚ አይነት መረጃ እንደተላከላቸው ለተለያዩ የሚዲያ ሰዎች ከላኩት ከላኩት ስክሪንሾት የተደረገ የተለያወጡት መረጃ ላይ ተነስቶ መናገር ይቻላል። ስለዚህ ይሄ ልጅ እንግዲህ እዛ ልምምድ ውስጥ እንዳለ ምንም በማያሻማ ሁኔታ በማስረጃና በመረጃ ተደግፎ ወጥቶበታል። ይህንን የሚያሳብል ይኖራል ብዬ አላስብም። ምናልባት የምታስታውሱ ከሆነ ከተክለ ሃይማኖት ጋር ገኛው ሚዲያ ላይ ባደረጉት ቃለ ምልልስ ላይ እጅግ በርካቶች ተክለ ሃይማኖትን ተቃውመውት ነበረ። ግን ጊዜ ጠብቆ ተክለ ሃይማኖት የጠየቀው ጥያቄ ትክክለኛ ጥያቄ እንደነበረ አሁን ሁኔታዎች አሳይተዋል። ስለዚህ ተክለ ሃይማኖት ከደረሰው መረጃ ላይ ተነስቶ ለሶፎንያስ ሲያቀርብለት የነበረው ጥያቄ ዛሬ ላይ መልስ አግኝቷል ብዬ ነው እማስበው እና እንግዲህ ይሄ ልጅ ከዛ በኋላ የተለያዩ ሀሳቦችን በማህበራዊ ሚዲያ ላይ እንዲሸራሸሩ ምክንያት ሆኗል። በጣም የሚገርመው ግን ልክ ይሄ ነገር ከተፈጸመ በኋላ ወዲያውኑ በፌስቡክ ገጹ ላይ አንድ ወዳጄ ከዩኬ የላከልኝን ላፕቶፕ ልቀበል ሄጄ ላፕቶፔን ቀምቶ ደበደቡኝ የሚል ጽሁፍ አጋርቶ ነበረ። ነገር ግን ወዲያውኑ ነው ያንን ጽሁፍ ከፌስቡክ ገጹ ላይ ያነሳው። ስለዚህ ለምን አነሳው ነው ትልቁ ጥያቄ። በእርግጥ ተደብድቦ ከሆነ፣ በእርግጥ ተዘርፎ ከሆነ ያንን በማህበራዊ ሚዲያው ላይ ወይም ደግሞ በግል የፌስቡክ ገጹ ላይ ያጋራውን ጽሁፍ ማንሳት አልነበረበትም። በሌላ አባባል ምንድን ነው ትክክል አደለም ያሰራጨሁት መረጃ እንደተዘረፍኩኝ አያሳይም ብሎ ማመን ነው አንድ ሰው ያመነበትን ነገር ደርሶብኛል ያለውን በደል በፌስቡክ ገጹ ላይ ካሰራጨ በኋላ ካነሳው ባሰራጨው ጽሁፍ ላይ እምነት የለውም ማለት ነው። ስለዚህ ይሄ ደግሞ ወደ ሌላ ነገር ነው የሚያመራው። ምክንያቱም በሐሰት ስማቸውን ያነሳው ሰዎች በሕግ አግባብ አይጠይቁትም ተብሎ አይጠበቅም። አንድ እሱ ነው፣ ሁለት ደግሞ ያ መረጃ እንግዲህ ወደፊት በህግ አግባብ እሱን ሊያስጠይቀው እንደሚችል ግልጽና አመላካች ነው። ከዚህ በፊት እንግዲህ በዚህ ጉዳይ ላይ የእሱ ስም ሲነሳ ብዙዎች ለሁለት ተከፍለው ሀሳባቸውን አንሸራሸዋል። የምቀኝነት ወሬ ነው፣ ልጁ እዛ ልምምድ ውስጥ የለም ስሙን አታጥፉት የሚሉ ነገሮች ተነስተው ነበር። ግን ውለው ካደረ በኋላ እንግዲህ በፍጹም ሰዎች ሊያስተባብሉት በማይችሉት ሁኔታ ይሄ ልጅ ድምፁ ተቀርቷል። በራሱ የቲክቶክ አካውንት ላይ እንግዲህ ከፍሬዘር ጋር የተላላኩት የጽሁፍ መልእክት ይፋ ወጥቷል። እንዲሁም ደግሞ እዛ ድረስ ሄደው እንግዲህ የደረሰበትን ነገር ብዙዎቻችሁ ተመልክታችሁታል። ስለዚህ ይህ ምንም ጥርጥር የለውም ያለች እዛ ልምምድ ውስጥ እንዳለ። እንደውም አንዳንድ እንትኖቹ ይሄ ዲያሎጎቹ በጣም ጸያፍ ስለሆኑ እዚ ላይ ማንሳቱ አግባብም አይደለም። ያው በነ ፍሬዘር የዩትዩብ አካውንት ላይ ስለተለቀቀ የዩትዩብ ቻና ላይ ስለተለቀቀ እዛ ላይ ሰምታችሁታል። እዚህ ጋር ያንን አንስቶ መድገሙ አስፈላጊ አይደለም። ፀያፍ ከመሆኑ አንጻር የፕሮግራሚንግ ተከታታዮች አይመጥንም ብዬ ነው የማስበው። ትልቁ ነገር ግን ምንድን ነው ይሄ በጋዜጠኛ ሶፎንያስ ዋሲሁን ላይ የተፈጸመው ነገር እሱ ታዋቂ ከመሆኑ አንጻር ይፋ ወጣና ብዙዎች ዘንድ ደረሰ እንጂ በውስጥ ለውስጥ የሚንቀሳቀሱ በርካታ ሰዶማውያን ኢትዮጵያ ውስጥ እንዳሉ ይሄ አመላካች ነው። ከባድ ነው፣ በጣም ከባድ ዘመን ላይ እንደደረስም በየትምህርት ቤቱ ወላጆች ልጆቻቸውን ጥንቃቄ ማድረግ እንዳለባቸው። ምክንያቱም ይሄንን የምለው ለምንድን ነው? በሚመለከታቸው አካላት ላይ ተስፋ ከቆረጥን ቆይተናል። መልስ ያስፈልጋል ተብሎ በተለያየ ጊዜ በሚነሱ አጀንዳዎች ላይ በተለይ ደግሞ ሰዶማዊነትን በተመለከተ የሚነሱ አጀንዳዎች ላይ የሚሰጡት የባለድርሻ አካላት መልሶች አጥጋቢና አመርቂ ስላልሆኑ እዛ ላይ ብዙዎች ተስፋ ቆርጠዋል። ስለዚህ አሁን ልንል የምንችለው በተለይ ደግሞ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ የቆየን ሰዎች የምንለው ወላጆች ልጆቻችሁን ጠብቁ ነው። ከዛ ውጭ ግን በሕግ አግባብ ሄደን እንደዚህ አይነት ንትን አምጥተን እንደዚህ አይነት ለውጥ አምጥተን የሚለው ኖርማ እሱ ህልም ሆኖ ቀርቷል። ምክንያቱም በሶዶማዊነት ላይ ኢትዮጵያ ውስጥ መውራት ከጀመረ በሶዶማዊነት ላይ የሚመለከታቸው አካላት እንደ ቡድንም እንደ ግለሰብም እንደ ማህበርም መጥተው ቃለ ምልልስ በሚሰጡበት ሰዓት የደረሱበትን ቦታ በሚያጋሩበት ሰዓት ከመስማትና ወይ ጉድ ከማለት ውጪ ተግባራዊ እርምጃ እንዲወሰድ ጥረት ያደረገ አካል የለም። ስለዚህ ከዛ ላይ ተነስተን ተስፋ የሚያስቆርጥ ሁኔታ ላይ ያለ ነው ብንል ይሄ ምንም ሀሰት የለውም። እና የእሱ ጉዳይ እንደገና ተቀስቅሶ በዚህ አይነት ደረጃ ቫይራል ወጣ እንጂ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ እንደሰማናቸው እኛም ጋር ከሚደርሱ መረጃዎች አንጻር ሌሎች በጣም የሚያስደነግጡ እውነቶች ኢትዮጵያ ውስጥ እየተከወኑ ነው። ፕራይቬት አካውንት ከፍተው ሳይታወቁ በቡ የሚንቀሳቀሱ ኤጀንቶች ኢትዮጵያ ውስጥ አሉ፣ ልጆችን የሚመለምሉ ከትምህርት ቤት ከየቤታቸው። ምክንያቱም ማህበራዊ ሚዲያው በአግባቡ ከተጠቀምንበት የሚጠቅመንን ያህል የዛን ያህል ደግሞ አጥፊ የሆነ ተልዕኮ ነው ይዞ የመጣው። ስለዚህ ኢዝሊ ቴክኖሎጂ ስለሚፈቅድላቸው ኦንላይን ልጆችን የሚያጠምዱ ሰርማይነትን የሚያስፋፉ ኤጀንቶች አሉ ከተማ ውስጥ መዲናችን ውስጥ የተለያየ ቦታ። ስለዚህ ምን ያህል አደጋ ላይ እንዳለን ከመቼውም ጊዜ በላይ በጣም በጣም አስቸጋሪ ዘመን ላይ እንዳለን ከመቼውም ጊዜ በላይ አመላካች ነው። እንግዲህ ፕራይቬት አካውንት ኖሯቸው ኦንላይን ኤጀንቶች አሉ ስላችሁ፣ ግብረሰዶማዊነቱ እንዳለ ሆኖ ግብረሰዶማዊነቱ እንዳለ ሆኖ የተለያዩ የውጭ ሀገር ዜጎችም እዛ ኦንላይን ኤጀንቶች ጋር ይገባሉ። ስለዚህ የሚፈልጓቸውን አይነት ልጆች ሪክሩት ያደርጋሉ፣ ይመለምላሉ። እነዚህ ልጆች እንግዲህ በትልቅ የገንዘብ ሽልማት ነው እነዚህ ልጆች የሚያባብሏቸው። እነዚህ ልጆች ተማሪዎች ሊሆኑ ይችላሉ፣ ትምህርት ቤት ውስጥ የዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ፣ የሃይስኩል ተማሪዎች ሊሆኑ ይችላሉ፣ ስራ ላይ ያሉ ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች በደካማ ጎናቸው ነው የሚገቡት። እንደውም ባለኝ መረጃ በጣም የሚገርመው እነዚህ ኤጀንቶች የተለያዩ በዚህ ልምምድ ውስጥ ያሉ እንግዲህ ሴት ለሴትም ወንድ ለወንድ እንዳለ ሆኖ ማለት ነው። ሞር ሴቶችን ሪክሩት የሚያደርጉበት የገንዘብ መጠን በጣም አስደንጋጭ ነው። እስከ አምስት መቶ ሺህ ብር ድረስ አጓጊ ሽልማት ወይም ደግሞ አጓጊ ነገሮችን ያቀርቡላቸዋል። ስለዚህ እነዚህ ልጆች ገንዘቡ በጣም ስለሚያጓጓቸው እዛ መስመር ውስጥ የመግባት እድላቸው በጣም የሰፋ ነው። እንደውም ይሄንን ስል ምንድነው ትዚያ ላይ ትናንትና ትናንትና ወደ አንድ ቦታ ስሄድ የተጠቀምኩት ራይድ ሹፌር የነገረኝ ነገር በጣም አስገርሞኛል እና ጥሪ ገባልኝ አለ። ከዛ በኋላ የተጠራሁበት ቦታ ላይ ሄድኩኝ እና ልጅቷ ኦልሞስት ወደ ሀያ ስድስት ዓመት ነው ስትናገር ከሰማሁት ነው ያለኝ። እና ልደቷን ነበር የምታከብረው። ልደቷን ስታከብር እችልች እንግዲህ በጣም ልጆች ናቸው አስቦት ከዛ በታች የሚሆኑ ድምተኞቹ እንደነበሩ እንደተመለከተ ነው የነገረኝ እና ከተጠራበት ቦታ ወደ አንድ ሆቴል ከጓደኛዋ ጋር እንዲያደርሳት ነው የተነጋገሩት። መኪና ውስጥ ሆነው የሰማው የሁለቱ ጓደኛሞች ንግግር በጣም እንዳስገረመው ነው የነገረኝ። አንደኛዋ ከንግግራቸው የተረዳው ምንድን ነው ልደቷን የምታከብረው አንደኛዋ ጓደኛዋ ነች። አሁን የሚሄዱበት ሆቴል ደግሞ ሌሎችም እንግዶች እየጠበቋቸው ነው እና እዛ ቦታ ላይ የተለያዩ ሽልማቶች መጥተውላታል። ገንዘብ ሽቶ ምናምን ምናምን አንድ የማያውቀዋት ሰው እዛ ውስጥ ፀጉር ያምራል ብሎ ብቻ መቶ ሺህ ብር እንደሰጣት ስትናገር እንደሰማን ነገረኝ። ስለዚህ አሁን በገንዘባቸው በዚህ እድሜ ውስጥ ያሉትን በነገራቸው ላይ ሀያ አምስት ዓመት እንደውም አሁን ትልቅ እድሜ ነው 18 16 17 ዓመት ልጆች ታዳጊዎች በገንዘብ ተደልለው የተለያየ ከባህልም ከእምነትም አንፃር ጽዩፍ የሆነ ተግባራዊ ልምምድ ውስጥ እየገቡ ነው። እሱ ነው ሶፎንያስ ላይ የተመለከት ነው። የሶፎንያስ ሚዲያ ፐርሶናሊቲ ያለው ልጅ ስለሆነ ይፋ ወጣ፣ ታወቀ፣ ብዙዎች መነጋገሪያ የሆነ። ታዋቂ ያልሆኑ ልጆች ምን ያህል ትውልዱን እያጠፉ ነው? ምን ያህል ትውልዱን እየበከሉ ነው? ምን ያህል ልጆች በእንደዚህ አይነት ሰዎች ተበክለዋል? በጣም ሰዎች ሲለፋበት የነበረው ነገር ድምጽ ስናሰማበት የነበረው ነገር እንግዲህ ምን ጋ እንደደረሰ እናንተ ራሳችሁ አይታችሁ መገመት ትችላላችሁ። በነገራችን ላይ ይህ የሰለማዊነት መንፈስ ከርኩሰት ልምምድነቱ ባሻገር እንግዲህ የመናፍስ ውጊያ እንደሆነም አመላካች ነገሮች አሉ። ይህንን እምለው ለምንድን ነው? እንግዲህ አንዲት ሴት በአንድ ወቅት ማህበራዊ ሚዲያ ላይ ስትናገር የሰማችሁን የሰማሁት ነገር ብዙዎቻችሁ ሰምታችሁታል ብዬ አምናለሁ። ምንድነው ያለችው? ከቤተሰብ ጋር ፍሎ ሄደን ነበር አለች። ስለዚህ እዛ ውስጥ ሆና የሆኑ ልጆች እየተደባደቡ ሲወጡ ተመለከተን። ምንድነው ብለን ስንጠይቅ? አንዱ አንዱን ወንድ አንደኛውን ወንድ ጥቃት ሊፈጽምበት ሲል ያዙት፣ እሱን እየደበደቡ ነው ያወጡት። ያ ቦታ የሰዶማውያን መናኸሪያ እንደሆነ ግልጽና ግልጽ ነው። ብዙ ተብሏል፣ ብዙ ተነግሯል። እዛ ውስጥ አንገባም። ከመናፍስት ውጊያ ጋር የሚያገናኘው ነገር ግን ምንድን ነው? አንድ በቅርብ ማቀው ሰው በቅርብ ማቀው ሰው እዛ ቦታ ላይ ሄደው እሱ በማያውቀው ሁኔታ ማለት ነው እዛ ውስጥ ካሉ ሰዶማውያን የሰዶማዊነት የዝሙት መንፈስ ተልኮበት ያ መንፈስ ተይዞ ሲሸኝ በቦታው ነበርኩ። ምንድነው ሲባል፣ ልጁም አያውቅም። መንፈሱ ሲያዝ ምንድነው ያለው? የሰዶማዊነት መንፈስ ነኝ፣ የግብረ ሰዶማ መንፈስ ነው ያለው። የት ያዝከው? ፍልሃ መቼ? እንዲህ እንዲህ። ከዛ በኋላ ያ መንፈስ ከተሸኘ በኋላ ልጁን ስንጠይቀው፣ አዎ እዚ ቦታ ላይ በዚህ በዚህ ቀን ሄጄ የነበረ ፍልሃ፣ ነገር ግን ፊትለፊቴ የሆኑ ወንዶች ነበሩ አስተያየታቸው አላማረኝም ነበረ እና ተጠራጥር ያለ ሆነ ያለው። አንዳንድ ጊዜ መንፈስ ሲላክ ልማሰውነታቸው ስጥ ሲል የሚታየት ምልክት፣ የሚሰማቸው ምልክት፣ የሚነግራቸው ነገር አለ እና ያ ምልክት፣ ያ ስሜት ልጁ ተሰምቶት ነበረ የተናገረው። ስለዚህ መንፈሳዊ ውጊያም ጭምር ነው የምላችሁ ከዚህ አንፃር ነው እና እንደዚ አይነት ቦታ ላይ የምትሄዱ ሰዎች እባካችሁ ተጠንቀቁ። በጣም ጥንቃቄ አድርጉ። ቢያንስ ወደዚያ ቦታ ላይ አገልግሎት ለማግኘት ስትሄዱ ቢያንስ ጸልያችሁ ውጡ። ቢያንስ ቅባት ቅዱስ ተቀብታችሁ ውጡ። ቢያንስ እንደዚህ አይነት የሰብረማይነት መንፈስ እንዳይጸናውታችሁ ከእግዚአብሔር ጋር ተነጋግራችሁ ሂዱ። ከምነግራችሁ በላይ እንዲህ አይነት ቦታዎች መናሃሪያ ሆነዋል። ይኸው የተመለከትን ነው። እንግዲህ ይሄ ልጅ ብዙዎች ረ አይደለም ስሙን አታትፉት እንዳላሉ ሁሉ በቃሉ ሲናገር ሰማ ነው ከፍሬዘር ጋር ቻት የተረጋጉበትን ብዙዎቻችሁ ሰምታችሁታል፣ ድምፁን ሰምታችሁታል። ድምፁ አይደለም ብላችሁ የተከራከራችሁለት ሰዎች እንደማትከራከሩ እምነት አለኝ። ያንን ሁሉ መረጃ ተመልክታችሁ ምን አይነት መልስ ልትሰጡ ነው? አሁንስ ሰዶማዊነት ኢትዮጵያ ውስጥ ጽዩፍ ነው፣ ከባህልም ከእምነትም አንጻር። ስለዚህ ሁልጊዜም ስንቃወም እንኖራለን። እየተቃወምነውም እንኳን እኛ ልንቆጣጠረው ከምንችለው ፍጥነት በላይ እየተስፋፋ ነው ኢትዮጵያ ውስጥ ሰዎች ስለዚህ ወላጆች ልጆቻችሁን ጠብቁ ወላጆች ልጆቻችሁን ጠብቁ ሌላ ምንም ልንል አንችልማ ምክንያቱም መንግስት ባክ በዚህ ጉዳይ ላይ ስማን እንደዚህ ነገር እየሆነ ነው እና ምን ቢባል ጆሮ ዳባ ልበስ የእምነት አባቶችን ተዋቸው የእምነት አባቶችን ተዋቸው ሌላው ቀርቶ ከዚህ በፊት በጣም ቫይራል የነበረው መነጋገሪያ ርዕስ ምንድን ነበረ የኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ቡድን ውስጥ የተደረገውን ነገር ብዙዎቻችሁ ሰምታችሁታል። እዛ ላይ ወጥቶ ሲሬስ ላይ የተቃወመ የእምነት አባትን ታስታውሱታል ወይ? እንደ እምነት አባትነቱ እንደ ሃይማኖት ተቋምነት በጣም የምናከብራቸው የሚያስተምሩ ሰዎች፣ በተለይ መንፈሳዊ ጉዳይ ላይ በጣም ስም ያላቸው፣ በጣም ብዙ ተከታዮች ያሏቸው ሰዎች እዛ ላይ ለምንድን ነው ዝምታቸውን ብቻ የሚያሳዩ ነው? ለምንድን ነው ፊት ለፊት ወጥተው እንደ አንዳንድ ጋዜጠኞች በድፍረት የምናገሩት አንዳንድ የዩቲዩበሮች በድፍረት የማይናገሩት እንደውም ከነሱ ይልቅ ጉዳይ ይመለከተናል የሚሉ የማህበራዊ ሚዲያ ላይ የሚሰሩ ልጆች የተሻለ ድፍረት አላቸው። ብዙዎች በዚህ ጉዳይ ላይ ይፈራሉ አይደል ነው ለምን እንደሚፈሩ አላውቅም። ፍርሃታችን ግን የወለደውን ነገር እየተመለከትን ነው። ፍርሃታችን ከአዲስ አበባ አዳማ ድረስ ሄዶ እርኩሰት ሊፈጽም የፈለገን ግለሰብ ታሪክ እንሰማ እያስገደደን ነው። እና ከዚህ በላይ ጥንቃቄ ካላደረግን፣ ከዚህ በላይ እንቅስቃሴ ካላደረግን ለእኛ አይደለም ለልጆቻችን ትልቅ አደጋ ከፊታቸው እንደተደበቀ ማነው እንደተደቀነ የሚያሳይ ነው። እና በነገራችን ላይ እንግዲህ ደጋግሜ በሰላማዊነት ላይ ፕሮግራም ስሰራ የምጠቅሰው ሰው አለ እና ያለ ምክንያት አይደለም ይህንን ሰው የምጠቅሰው ይሄ ሰው እንግዲህ የእነሱ አቀንቃኝ ነው ማይክል ስዊፍት ይባላል 1987 ላይ ጌይ ሪቮሉሽነሪ የሚል መጽሐፍ ጽፎ ነበር እና እዛ ላይ ያለው ነገር ነው አሁን በአለም አቀፍ ደረጃ ኢትዮጵያ ውስጥም ቁልጭ ብሎ በደንብ እየተሰራበት ያለው ስለዚህ እነዚህ ሰዎች የሚሰሩትን ነገር ያውቁታል ከበፊት ጀምሮ አቅደው ነው የመጡት ከበፊት ጀምሮ ያቀዱት ነገር ደግሞ በትክክል ፕራክቲካሊ መሬት ወርዶ እንደሚያዩት እርግጠኞች ናቸው ስለዚህ ማይክል ስዊፍትን ምንድን ነው ያለው የትምህርት ቤታችሁን እንገባለን፣ በየእንትናችሁ እንገባለን፣ በየእንትናችሁ ሁሉም ነገር ጠቃቀሰና ሚዲያ ፐርሶናሊቲ ላይ እንመጣለን አለ። ሚዲያ ፐርሶናሊቲ ላይ ሲል እሱ ስለ እንግሊዝ ስለ አሜሪካ ስለ ጣሊያን ወይም ደግሞ አውሮፓና አሜሪካ ውስጥ ስላሉ የሚዲያ ሰዎች ብቻ አይደለም የተናገረው። ኤንዌር አፍሪካ ሊሆን ይችላል፣ መካከለኛው ምስራቅ ሊሆን ይችላል፣ ኢቨን ኢንክሉዲንግ ኢትዮጵያ ሊሆን ይችላል። ይኸው እያየነው ነው። ሚዲያ ፐርሶናሊቲ ሰዎች ላይ እየተመለከትነው ነው። ስለዚህ ስዊፍት እርግጠኛ ነበር ማለት ነው፣ ይሄ ነገር ተግባራዊ እንደሚሆን። ስለዚህ ብሎ ብሎ ብሎ የሚሄደው ምንድነው? መጨረሻ ላይ የሚለው ነገር ምንድነው? ይሄን ሁሉ የምትቃወሙ ከሆነ ለስደት ትዳረጋላችሁ፣ ለግዞት እንዳደርጋችኋለን። ከዚህ ተግባራችንን የሚያስቆመን የለም፣ ይሳካልናል፣ ፓወርፉል ነን፣ ዓለምን እንቆጣጠራለን። ስለዚህ ዓለምን በጠቅላላ ሰዶማዊ እናደርጋለን ነው ያለው። ይኸው እየተመለከትን ነው፣ ሀገራችንም ጭምር። ስለዚህ የእነዚህ ሰዎች አካሄድ ከረጅም ጊዜ ጀምሮ ታቅዶና ተጠንቶ እየተደረገ ያለ እንቅስቃሴ ስለሆነ በዛ ደረጃ እኛም ማንነሳ ከሆነ ከዚህም በላይ ጥፋት እንመለከታለን። ከዚህም በላይ ጥፋት እንመለከታለን እና አሁንም እየተመለከት ነው ያለው ነገር ይሄ ነው። ስለዚህ የጋዜጠኛው ጉዳይ እንዲሁ በቀላሉ የሚታይ ነገር አይደለም። የሚመለከታቸው የመንግስት አካላት፣ የሚመለከታቸው የሃይማኖት ተቋማት በዚህ ጉዳይ ላይ ሀሳባቸውን ሊያሰሙ ግድ ይላሉ። ምክንያቱም እንግዲህ እግዚአብሔር ይጠብቀን እንጂ በሱና በመሰሎቹ ምን ያህል ልጆች እንደተበከሉ፣ ምን ያህል ልጆች እንደተበላሹ፣ ምን ያህል ልጆች ከመስመራቸው እንደወጡ፣ ምን ያህል ልጆች ሃይማኖትና ባህል የሚጸየፈውን ነገር ውስጥ መንገድ ስተው እንደገቡ ግልጽ ነው። ስለዚህ እዚህ ላይ ህዝባዊ ንቅናቄ ሊደረግ ይገባል ብዬ ነው ማስበው። ምክንያቱም እኛ በጣም አቅለለን ነው እየተመለከት ነው ያለ ነው። እነሱ አክብደው የመጡትን ያህል እኛ ደግሞ በጣም በተቃራኒው እያቀለለ ነው የመጣ ነው። እያቀለለን መምጣታችን ደግሞ ዋጋ እያስከፈለን ነው። ሌላው ይሄ ልጅ እንግዲህ በዚህ ልጅ ጉዳይ ላይ ብዙ ነገር ሲወራ ሰምተናል። የአእምሮ እክል አለበት እንዲህ እንዲህ ምናምን። ስለዚህ የአእምሮ እክል ካለበት ሕክምና የሚሰጡ ቦታዎች ላይ መሄድ ነው። ከዛ ውጭ ግን እኔ ሕክምና ቦታዎች ላይ ከሚሄድ ይልቅ እንደው ጥሩ ሰፖርት የሚያደርገው ዘመድ ካለው ጸበል ቦታ ቢወስዱትና እዛ ቦታ ላይ ቢያንስ ቢያንስ የተጠናወተውን ነገር እንዲገላገለው ቢረዱት መልካም ነው ብዬ ነው የማስበው። መንፈሳዊ ቦታ ላይ ብሄድ መንፈሳዊ ቦታ ላይ ምክንያቱም እንዲህ አይነት ነገር በዓለማዊ ነገር ብቻ መመልከቱ አግባብ ነው ብዬ በግሌ ስለማላመን ነው። ይሄ መንፈሳዊ ውጊያም ጭምር ነው ብያችኋለሁ። እንደውም መንፈሳዊ ውጊያነቱ የበለጠ ያየ ይላል እና ይሄ የዲያብሎ ስራ ነው፣ ተፈጥሯዊ አይደለም። እነሱ ሲከላከሉ የነበረው ተፈጥሯዊ ነው ብለው ነው። መጨረሻ ላይ ግን የነሱ በዚህ ጉዳይ ላይ ያቀነቀኑ የነበሩ ሰዎች ራሳቸው የራሳቸውን ሀሳብ ራሳቸው ፉርሽ አድርገውታል። ተፈጥሯዊ ነው ይሉ የነበረው ነው ተፈጥሯዊ አይደለም። ስለዚህ ይቺ ማሳሳቻ መንገድ ነበረች። ለዚህ ሰዎች ከጊዜ በኋላ የሚገቡበት ልምምድ ነው። እንግዲህ የመጨረሻው ዘመን ሲቃረብ ዓለማችን ልክ እንደ ሰደሞና ገሞራ ጊዜ ብዙ ጸያፍ ነገሮችን እንደምታስተናግድ ይታወቃል። ነገር ግን ልክ ሰደሞና ገሞራ ጊዜ እግዚአብሔር በሰደሞና በገሞራ ሰዎች ተቆጥቶ እሳት እንዳዘነበው እሳት እንዲዘምብን አንፈልግም። ለዚህም ነው ህዝባዊ ንቅናቄ ያስፈልጋል። ህዝቡ ስለ እምነቱ፣ ስለ ባህሉ ሲል ሊናገር፣ ሊወጣ ይገባል። እነሱ በየተለያየ ቦታ ላይ ሰላማዊ ሰልፍ ያደርጉ የለ እንደ በአለም አቀፍ ደረጃ ኢቨን ምናልባት የምታስታውስ ከሆነ ከአመት ነው በፊት አካባቢ ኢየሩሳሌም ላይ ሰላማዊ ሰልፍ ባንዲራቸውን ይዞ ሰላማዊ ሰልፍ ወጥተው ነበረ፣ በሰብአዊ መብት ስም ማለት ነው። ስለዚህ እነሱ በዛ ደረጃ የወጡትን ያህል ያን የምንቃወም ሰዎች ለመውጣት ያገደል ነገር ምንድን ነው ከኛ የበለጠ የእነሱ ቁጥር አይበልጥም። ያው ድምፃቸው በየጊዜው ምናምን ስለሚባል ብዙ ይመስሉናል እንጂ ከህዝብ ቁጥር አንፃር ብዙ አይደሉም፣ ብዙ አይደሉም። ይሄ ቁጥራቸው ግን ከዛም በታች እንዲመናመን ጥረት ማድረግ መቻል አለብን። ምክንያቱም እነሱ በየቦታው እንደነገርኳቸው የተቀደሰውን ስፍራ እንኳን አርክሰውታል። የኢየሩሳሌምን የጌታን ስፍራ ማለት ነው። ስለዚህ ያንን ጨምሮ በተለያዩ የአውሮፓና ሌሎች ሀገራትም ላይ በተለያየ ጊዜ በተለይ ደግሞ የጁኖር ላይ የሚያደርጉትም የእርኩሰት እንቅስቃሴ፣ የእርኩሰት ሰላማዊ ሰልፍ፣ የእርኩሰት ሴሌብሬሽን ምናምን ነገር እየተመለከትን ነው አይደለ? ስለዚህ በዛ ደረጃ በዛ ደረጃ ቀኖ ስነን እነሱን የምንቃወምበትን አካሄድን ማንቀይሰው ሰው ለምንድን ነው እንግዲህ የተለያዩ ሀገራት በተለይ ደግሞ አውሮፓና አሜሪካ እነዚህን ሰዎች ሰፖርት እንድናደርግ የሚገፋፉን በየሀገራቱ መንግስታት ላይ ጫና የሚያሳድሩት በአንድ ነገር ነው። በሂውማን ራይትስ ወይም ደግሞ በሰብአዊ መብት ስም ማለት ነው። ስለዚህ የሰው ልጆች ሰብአዊ መብት አላቸው፣ ሰብአዊ መብታቸው ሊገፈፍ አይገባም። እንዲህ በዚህ እንግዲህ ምናልባት የምታስታውሱ ከሆነ ወደ አምስት መቶ ገጽ ያህል ቀርቦ ሀገራችንም ልትፈርም ነው ምናምን ተብሎ እነ ዶክተር ስዩም አንቶኒዮስ ሁሉ ፒቲሽን ሲያስፈርሙ እንደነበረ እናስታውሳለን። አደጋውን በመፍራት እነሱ ከመጀመሪያው ጊዜ ጀምሮም የገባቸው ስለነበሩ ይሄ ነገር በፍጹም ኢትዮጵያ ውስጥ አፕላይ መደረግ የለበትም። አፕላይ የሚደረግ ከሆነ ከዚህ የበለጠ ትውልድ ይጠፋል። አሁንም ትውልድ እየጠፋ ነው። እንዲህ አይነት ቦታ ላይ በዚህ አይነት ደረጃ ቁጥር ልጆች ጠፍተዋል። እንዲህ አይነት ነገሮች አጋጥመዋል ለፌስቱላ ችግር ተጋልጠዋል እና ሌሎች ሌሎችም ማስረጃና መረጃዎች እያቀረቡልን እንኳን ብዙዎቻችን አምነን ልንቀበል ፈቃደኞች አልሆን ነው። ስለዚህ ውጤቱስ ብለን ስንመለከት የምናገኘው ውጤት ምንድን ነው? አንደኛ በርካታ ሰደማውያንን ወንዶችና ሴቶችን ቁጥር ከማበርከቱ ባሻገር የማህበራዊ ሚዲያ ባልጌዎችን አፍርተናል፣ በብዛት በብዛት ከሰሞኑ እንኳን እንደ ቻሌንጅ የተጀመረውን ነገር መመልከት ትችላላችሁ። የዚህ ውጤት ነው፣ ሌላ ምንም አይደለም። የዝምታችን ውጤት ነው። ብዙቻችሁ ታዳጊ ተማሪዎች ዩኒፎርማቸውን ለብሰው እንግዲህ ወላጅ ይኖራቸዋል። እነዛ ልጆች ወላጅ ለምን ዝም አላቸው? ትምህርት ቤት ለምን ዝም አላቸው? አላቅም። በዚህ ደረጃ ተዘናግተናል። ስለዚህ ወጥተው እንደ ቻሌንጅ አንድ መዝሙር ላይ በምልክ ጣታቸውን የብልግና ምልክት እያሳዩ በጣታቸው ያደረጉትን የዘመሩትን መዘመር ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ ይን ይህንን በድርጊትም ለማሳየት በጣም ጸያፍ ስለሆነ ስለማይመጥነንም ግን ብዙዎቻችሁ እንዳያችሁት። ስለዚህ እንደዚህ አይነት ባለጌ ትውልድ ነው እያተረፍን የመጣ ነው፣ በዝምታችን፣ ዝም በማለታችን እነሱ በሄዱበት ፍጥነት ልክ ልንሄድ ባለመሄዳችን፣ ምን አይነት ሰዎችን እያበቀልን እንደሆነ፣ ምን አይነት ሰደማውያን ቁጥር እያበረከትን እንደሆነን፣ የልብ ልብ እየሰጠናቸው እንደሆነ ግልጽ ነው። ስለዚህ በጣታቸው ክንዳቸውን የብልግና ምልክት እያሳዩ እነሱ እንደ አድቬንቸር ወንድም ሴትም ታዳጊ ልጆች ይህንን ስንመለከት እነዚህ ልጆች ወላጆች የላቸውም ወይ ብለን እንድንጠይቅ እንገደዳለን። እንግዲህ እነዚህ ልጆች ተደብቀው አይደለም፣ ተደብቀው አይደለም፣ አደባባይ ወጥተው ቲክቶክ አካውንት ከፍተው ለነውራቸው ማካሄጃ ማለት ነው በአደባባይ ማን ምንም አያመጣም በሚል ትምክህት በጣታቸው በክንዳቸው የብልግናን ምልክት እያሳዩ ሲዘምሩ ተመልክተናል። ከዚህ ተማራተው ትውልድ እየጠፋ ነው። ወደፊት የምናፈራው ትውልድ አውሬ ነው የሚሆነው ያልነው ያለ ምክንያት አልነበረም። ይሄው እየተመለከትን ነው። ማንንም የማይፈራ ተላላቆች ሆነ የማያከብር፣ ቤተሰቦች ሆነ የማያከብር። መጽሐፍ ቅዱስ እንግዲህ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው አይደል? የሚለው ከዛ በኋላ ወላጆችን ማክበር ነው። ግን ያ ተረስቷል፣ ገደል ገብቷል። ስለዚህ ገደል ስለገባ ምን ያህል ትውልድ እያፈራን እንደሆነ በግልጽ እየተመለከትን ነው። ያው ደግሞ በገዛ ስልካችን ነገ ደግሞ ከነዚህ የባሰ ምን አይነት ትውልድ ሊመጣ እንደሚችል መገመቱ ያን ያህል ከባድ አይሆንም። ስለዚህ የባለጌ መንጋ እንግዲህ በተለይ ሳያውቅ ያወቀ የመሰለው የባለጌ መንጋ ማህበራዊ ሚዲያውን ተቆጣጥሮታል። በጣም የሚያሳዝነው ግን የህዝቡ ነው። እንደ አይነት ሰዎችን ስትቃወሙ መብታቸው ነው እንደፈለጉ የሆኑ የሚል እዚህ ጋር ደግሞ ዝም ብሎ በአየር ላይ የሚጋልብ ህዝብ ትመለከታላቸው እና በጣም ይሄ ውይርብር ያለ ነገር ውስጥ ነው የገባ ነው። ውይርብር ያለ ነውር እንደ ክብር የሚቆጠርበት ይህንን ነው እየተመለከትን ያለ ነው። ይህንን ነው እየታዘብን ያለ ነው። ስለዚህ አሁንም አሁንም በጋራ በተለይ ደግሞ ሀገራችንን እናስባለን፣ ለትውልዳችን እናስባለን፣ ዜጎቻችንን እናስባለን የምንል ሰዎች ይፋ ወተን በድፍረት በድፍረት ሳንፈራ የራሳቸው ጥቅም ብቻ ሲነካባቸው ውጡልን እንደሚሉት የእምነት አባቶች ሳይሆን በትክክል ትክክል ማንም ሳያስገድድን በራሳችን ፍቃድ ሀገራችንን ብለን ልጆቻችንን ብለን ዜጎቻችንን ብለን የጋራ አቋም ሊኖረን ይገባል። አለበለዛ ግን በጣም እዛ ላይ እንደሰማችሁት ጸያፍ የሆነ ቃላትን እየተለዋወጠ እንዲህ እንትን ለማለት በጣም ከባድ ነው ሰዎች። ስለዚህ ይሄ ከቃላት በላይ ስለሆነ አንድ ነገር መደረግ አለበት የሚለውን ምልክትም እግረ መንገድ ማስተላለፍ እፈልጋለሁ። በዚህ ላይ እንግዲህ ስሳየት ሀሳባችሁን ብታጋሩንና ለጋራ እርምጃ ብንነሳ መልካም ነው ብዬ አስባለሁ። እስኪ ሀሳባችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልን። እንግዲህ ለዛሬ ወደ እናንተ ይድረስ ያልኩት ወቅታዊ መረጃ የተከታተላችሁ ነበረ። ወደፊትም አብራችሁኝ ስለምትሆኑ ዛሬም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም